ሴት ልጅ አንተን እንድትመርጥ የሚያደርጉ ሰባት ሚስጥሮች። እርግጠኛ ሆኜ መናገር የምችለው አብዛኞቻችሁ ወንዶች ሴት ልጅ እንድትመርጣችሁ የሚያደርገው ነገር ገንዘብና ጨዋታ አዋቂነት እንደሆነ ነው የምታስቡት። እውነት ለመናገር ጥናቶች የሚያሳዩት ግን ከዚህ በጣም የራቀ ነገር ነው። አሁን ቀጥሎ የምነግራችሁ ሰባት ነገሮች የትኛዋንም ሴት በፍቅር ጠብ ለማድረግ የሚያስችሉና ራሷ እንድትመጣ የሚያደርጉ ናቸው። ሚስጥሩን ለመስማት ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የፍቅር ግንኙነትን በተለይም ደግሞ የእኛን የሴቶች ሚስጥር እያመጣው ዝርግፍ ነው የማደርግላችሁ። ብዙ ትማራላችሁ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። የእኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት የእውነት ቃል የለኝም። ሁላችሁንም አመሰግናለሁ። ክበሩልኝ እና ደግሞ ወዶቼ ቪፔ ና ብርታችሁ ይልኝ። ከመጀመራችን በፊት ይሄ ቪዲዮ ሌሎች ብዙ ወንድሞቻችን ጋር እንዲደርስ ላይክ አድርጉት። እሺ አሁን ወደ ዋናው ነጥብ መግባት እንችላለን። የመጀመሪያው ነገር ሴት ልጅ እንድትመርጥህ የሚያደርገው ነገር ማለት ነው ተራ ወንድ አለመሆን ነው። ተራ ወንድ ምን አይነት ነው የሚለውን ነገር ማየት ያስፈልጋል አይደለ። ተራ ወንድ ላለመሆን ተራ ወንድ ማለት ምን አይነት መሰላችሁ? ሁልጊዜ በእሷ ሀሳብ የሚስማማ እሷ ያለችውን ለማድረግ የሚሞክር እሷን ለማስደሰት የሚጥር ምንም የራሱ ሀሳብ አቋም የሌለው አይደለ፣ ላይፉ በሴት ልጅ ዙሪያ የሚሽከረከር አይነት ወንድ ማለት ነው። አሁን እያወራን ያለነው ቶፒክ ስለዛ ስለሆነ እንጂ በቃ ሌሎች የማይረቡ ነገሮችም ላይ የሚያተኩር ወንድ ማለት እንችላለን። ግን በቃ የፍቅር ግንኙነት ላይ በቃ የሆነች ሴት ከወደደ እሷ ሴት ካለች በቃ ምንም ነገር ስለ እሷና ስለ እሷ ብቻ ነው። እሷ ያለችው ነገር ሁሉ ትክክል ነው። እሷ ያለችው ነገር ሁሉ መሆን አለበት። ባያጠፋ ይቅርታ ይጠይቃታል። ዲስሬስፔክትን ብታደርገው ዝም ብሎ ያልፋል። ምናምን እንደዚህ አይነት ወንድ አትሁን። እውነት ለመናገር እነዚህ ጥሩ ወንድ የሚያደርጋቸው የምንላቸው የምታስታውሱ ከሆነ ከዚህ በፊትም ቪዲዮ ሰርች የላቸዋለሁ። ጥሩ ወንድ አትሁን በሚል ማለት ነው። የጥሩ ወንድ ካራክተር ይመስላሉ፣ ግን የማያስከብሩ የማያስመርጡ ካራክተሮች ናቸው። በቃ እሱ እኮ ጥሩ ነው ይቅርታ ይጠይቃታል ባታጠፋ ምናምን፣ እሱ እኮ ሳባለችው ነው የሚስማማው፣ ረሱ ምንም ችግር የሚያስብሉ ኳሊቲዎች ናቸው፣ ግን ደግሞ ለአንተ አይጠቅሙህም። የተራ ወንድ ካራክተሮች ናቸው። ተረድታችሁኛል? ሰው እንደዚህ አይነት ወንድ አትሆን። የራስ ሀሳብ ይኑር፣ የራስ ክ ቫሊዩ ይኑር፣ የማትደራደርበት ምናምን ሲጀመር ሪሌሽንሽፕ ላይ ሲመጣ ማንንም የማስደሰት ጉዳይ አይደለም። ሚዩቹዋል ነው፣ ቤኔፊቶቹ ሚዩቹዋል ናቸው። የሚደረጉ ነገሮች ሁሉ ሚዩቹዋል ናቸው። ከፍቅር የመነጨ አንዱ ለሌላው የሚያደርጋቸው ነገሮች ናቸው እንጂ ያንተ ህይወት በእሷ ብቻ የሚሽከረከር አይነት አይደለም። እሷ የሆነ ነገር ካለች መሆን አለበት። እሷ የሆነ ነገር ካስደሰታት በቃ አንተን አስደሰተ አላስደሰተ ምናምን አይደለም ተራ ወንድ ማለት እንደዛ ነው። ከራስህ ሀሳብ፣ ስሜት ወተክ በእሷ ዙሪያ ብቻ ስትሽከረከር ማለት ነው። ይሄንን የምታደርገው ይገባኛል፣ እሷን በፍቅር ለማሸነፍ ብለህ ነው። ግን እውነት ለመናገር አይጠቅምህም፣ አያስኬድህም። ይልቁኑ ቀጥሎ የምነግርህን ነገሮች በደንብ አድርገህ አዳምጠኝና ተግብራቸው። ተራ ወንድ አትሁን። የመጀመሪያው ሁለተኛ ገንዘብ ማግኘት ብቻ ሳይሆን ኃላፊነት መውሰድንም ተማር። ብዙዎቻችሁ ወንዶች በዚህ ሰዓት ላይ እየለፋችሁ ያላችሁት እየሞከራችሁ ያላችሁት እኔም የምሰራቸው ቪዲዮች ላይ አንዳንድ ጊዜ ገብታችሁ ምናልባትም ካላቸው ማለት ነው ገንዘብ ብቻ ገንዘብ ነው የሚያስፈልገው ሴት ልጅ ምናምን የምትሉ ወንዶች ትኖራላችሁ። እና በአጠቃላይ ገንዘብ አያስፈልግም ሳይሆን ከገንዘብ በላይ ጥናቶች ናቸው። በነገራችን ላይ እነዚህን የምዘረዝርላችሁ ነገሮች በሙሉ በጥናት የተረጋገጡ ነገሮች ናቸው። ዓለም ላይ ያሉ በጣም ብዙ ሰዎች ላይ የተሰሩ ጥናቶች ማለት ነው ከገንዘብ በላይ ምን ያስፈልጋል ካላችሁ፣ ኃላፊነት መውሰድ ያስፈልጋል። ኃላፊነት ወስዳችሁ ነገሮችን ማኔጅ ማድረግ፣ ነገሮችን ሊድ ማድረግ። ወደድንም ጠላንም በዚች ምድር ላይ የሚሆኑ የሚካሄዱ ነገሮች በሙሉ ገንዘብን ተጠቅመን ነው አይደለ? ምናደርጋቸው ግን፣ እንደ ሊደር ከገንዘቡ ይሄ ከቁሳቁሱ ወይም ደግሞ ከወረቀቱ በላይ ማኔጅ ማድረግ ሊድ ማድረግ ኃላፊነት መሰማት፣ ኃላፊነት ወስዶ የሆኑ ነገሮችን ማድረግ ሞር ይመረጣል ማለት ነው። ሶ ገንዘብ ማግኘትን ብቻ ሳይሆን፣ ገንዘብን ማሳደድ ብቻ ሳይሆን፣ ኃላፊነትን መውሰድ፣ ኃላፊነትን መሸከም አሁን ላይ ባለህ በቤተሰብ ህይወት ኃላፊነት የምትሸሽነ ምን ታደርጋለህ? ሰዎችን ለማስደሰት ከገንዘብ ውጪ ያለ ህይወት ምን አይነት ህይወት ነው? ከሰዎች ጋር ያለ ኮሚኒኬሽን ከሰዎች ጋር የምታወራበት መንገድ አለ አይደለ? እሱ ላይ ራስን በደንብ አድርገህ ኮስሽን አድርግ። ሴት ልጅ እንድትመርጥ ከሚያደርጓት ነገሮች ውስጥ አንዱና ትልቁ ኃላፊነት መውሰድ ነው። ሬስፖንስብል መሆን ማለት ነው። ኃላፊነት ላደረግከው ነገር ኃላፊነት የሚሰማ ኃላፊነት የምትወስድ ተጠያቂ ለመሆን ዝግጁ ይሆንክ ማለት ነው። ተጠያቂነት ያለበት ነገር ደግሞ ሁል ጊዜ በጥንቃቄ ነው የምታደርገው። ዝም ብሎ ኬርለስሊ በቸልተኝነት አታደርገውም እና ይሄ በጣም የሚያስመርጥ ትልቅ ኳሊቲ ነው። ወንዶች ራሳችሁን በዚህ በደንብ አሳድጉ። ሶስተኛ ላይፍ ፐርፐዝ ወይም ደግሞ የመኖር ትርጉም ወይም የመኖር አላማ ህልም የምንለው ነገር ማለት ነው። በጣም ያስፈልጋል። ሁላችሁም ወንዶች ሊኖራችሁ የሚገባ ነገር ነው። ይሄ በጣም ትልቅ ነገር ነው። በነገራችን ላይ ይህንን ህልማችሁ ምንም ሊሆን ይችላል። አላማችሁ ምንም ሊሆን ይችላል። ስራ፣ በፕሮፌሽናችሁ ማደግ ከፍ ማለት ሊሆን ይችላል። ሆቢ ሊኖራችሁ ይችላል። ያን ሆቢ ያሳድጉ። የሆነ ነገር የሆነ ኢምፓክት መፍጠር በሰዎች ላይ ሊሆን ይችላል። ዋሬቨር በቃ ምንም ይሁን ምን፣ ግን ይህን ማድረግ ፈልጋለሁ ይህን ማሳካት ፈልጋለሁ የምትሉት ነገር ይኖራችሁ ላይፍ ላይ ማለት ነው። ይሄ በቃ እንዴት ነው ፓሽኔት መሆን ማለት ነው፣ በቃ የምትኖሩለት ነገር ሲኖር የምትለፉለት ነገር ሲኖር አንደኛው መመዘኛ ነው። በቃ የትኛዋንም ሴት ብትጠይቁ፣ የትኛዋም ሴት የምታየው አንዱ መመዘኛ ይሄ ነው። ፓሽኔት ነው ወይ በቃ በህይወቱ የሚያደርገው ነገር አለ ወይ የሚጓጓለት የሚሰራለት ነገር አለ የመኖር ትርጉም የመኖር ይሄ ጉጉት የሚፈጥሩ ነገሮች አሉት ወይ? ይሄ በጣም በቃ የሚታይ ነገር ነው። የመኖር ዓላማ ወይም ህልም ጉጉት ያለው ሰው በቃ ኤቭሪ ታይም ኤቭሪ ዴይ የሚያደርጋቸው የሚሞክራቸው ነገሮች አሉት። በቃ ተስፋ አለው። ተስፋ ሰንቋል። የሆነ ነገር ያደርጋል፣ የሆነ ነገር ይሞክራል። አክሽኖቹን ወይም ደግሞ ድርጊቶቹን ታያላችሁ ማለት ነው። ሰው እንደዚህ አይነት ወንድ ከሆን ከአንዱን መስፈርት አሟልተሃል ማለት ነው። በጣም ወሳኝ ነገር ነው። አራተኛ ኩራትን አስወግድ። አዎ ይልቁኑ ከኩራት ኮንፊደንስ ማዳበር ላይ ትኩረት አድርግ። አሁን ብዙ ሰው ጋር ብትሄዱ፣ በተለይም ደግሞ ወንድ ልጅ ኩራ ቀብረር ነው ማለት ያለበት የሚባሉ ብዙ ነገሮች ይነገራሉ አይደለም። ከዛ የሚመጣ ሊሆን ይችላል ቆፍጠን ከማለት ጋር ምናምን። ግን መለየት ያለባችሁ ነገር ደግሞ አለ። ባውንደሪ ያስፈልጋል። አንዳንዴ ጊዜ ከኩራት ጋር ተያይዞ ምን ይነሳል? በቃ ሌሎችን አንደር እስቲሜት ማድረግ፣ ሌሎችን ዝቅ ማድረግ የሚባሉ ነገሮች ይነሳሉ። ሰው ለራሱ ያለው ነገር በጣም እየጨመረ በሄደ ቁጥር ለሌሎች ሰዎች ያለው ዋጋ ደግሞ እየቀነሰ እየቀነሰ የሚሄድበት አጋጣሚ ይበዛል፣ ብዙ ጊዜ ማለት ነው። ሶሱን ኮንትሮል ማድረግን ተማሩ። ለራስ ያለ ዋጋ ለራስ ያለ ግምት ከፍ ማለት በዛው ልክ ሌሎችን እንድትረዱ ማድረግ መቻል አለበት። ሌላውም ሰው በእናንተ ልክ ክብር የሚገባው ሌላውም ሰው ተረድታችኛል አይደለ? እራስን በማክበር ውስጥ ሌላውን ማክበርን መማር መልመድ ያስፈልጋል እንጂ ዝም ብሎ ኩራተኛ ወንድ መሆን ብቻ አያስወድዳችሁም። እውነት ለመናገር እናንተ ወንዶች የክብርን ዋጋ በደንብ ታውቃላችሁ አይደለ? ክብር ሲሰጣችሁም ሳይሰጣችሁም ሲቀር ያለውን በጣም የተራራቀ የሚደብር ስሜት ታዩታላችሁ። በተለይ ንቀትን መቋቋም ማትችሉት ነገር ነው። እና ሴት ልጅም በዛው ልክ ያንን ትፈልጋለች፣ መከበር ትፈልጋለች በጣም ማለት ነው። ወንድ ልጅ ደግሞ ሲያከብራት በቃ ምን ልበላችሁ እንድትመርጠው የሚያደርገዋትን ነገር አገኘች ማለት ነው። እሱ አንተ የምትፈልገውን ክብር በዛ ልክ ማሳየት። ያንን ክብር በምታሳያት ሰዓት ላይ በቃ ጥሩ የሆነ ስሜት ይሰማል። አብራህ በምትሆንበት ሰዓት ላይ ከአንተ ጋር ነገ መሆን አብራህ መሆን እንድትፈልግ ታደርጋታለህ። ስለዚህ ኩራትን አስወግደህ ይልቁኑ ሌሎች ሰዎችን ማክበር፣ ትህትናን ተማር። ይምታታል ብዙ ጊዜ ለዛ ነው ኩራትና ኮንፊደንስ በጣም የተለያዩ ነገሮች ናቸው። ኮንፊደንስ ማለት ራስን ማወቅ ራስን መውደድ ልክ እንደ ጥንካሬ ሁሉ ድክመት እንዳለ ማወቅ እና እዛ ድክመት ላይ መስራት ማለት ነው። ኮንፊደንስ ግን ኩራት ኔጌቲቭ ነገሩ ያመዝናልና፣ ኩራትህን አስወግድ፣ ኮንፊደንስህን አዳብር፣ ትሁት ሁን። ይህን የምታደርግ ከሆነ እንግዲህ አለመመረጥ አትችልም። የእውነቴን ነው። ምልክ በቃ ብዙ ሴቶች የሚመርጡት ወንድ ኮንፊደንስ ያለው ትሁት የሆነ የሚያከብር ወንድ ነው። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ግጣም መሆን ነው። ድስት ግጣሙን አያጣም የሚል የሀገራችን አባባል አለ አደለ። ሰው ቢጤውን አያጣም እንደዚህ ለማለት ይመስለኛል አደለ። እስኪ እናንተም ኮመንት ላይ ደግሞ ሀሳባችሁን አስቀምጡልኝ። ምን ለማለት ነው ይሄ አባባል የሚለው ግጣም ማለት እንዴት ነው ላይክ ኮምፓተብል መሆን ማለት ነው ራሳችሁ እራሱ ሰምታችሁ ማለት ነው አንዳንድ ጊዜ የሆነ ባህሪ ያለውን ሰው ትሰሙና ከዛ ከሆነ ባህሪ ካለው ሰው ጋር አብሮ ይሄዳል እገሌ እኮ ከእገሌ ጋር ቢሆን አሪፍ ነው ምናምን የምትሏቸው ሰዎች አሉ አለ ወይ አንዱ ዝምተኛ ይሆናል ወይ አንዱ ተጫዋች ይሆናል እነዚህ ሰዎች አብረው ቢሆኑ በቃ በጣም አሪፍ ጥንድ ይሆናሉ የምትሏቸው ሰዎች አሉ ልክ እንደዛ ሁሉ ላይፍ ላይ የፍቅር ግንኙነት ላይ ግጣምን ማግኘት ያስፈልጋል። ሶ ሴት ልጅ እንድትመርጥ ወይም ደግሞ በፍቅር ግንኙነት ፕሮሰስ ላይ እየተቀራረባችሁ እያወራችሁ ወደ እነዚህ አይነት መስመር እየሄዳችሁ ያላችሁን ሰው በደንብ አድርጋችሁ ማየት አለባችሁ። ሴት ልጅን ግጣሜ ትሆናለች ወይ አብረው የሚሄዱ ነገሮች አሉን ወይ። ለምሳሌ አንተ ኢትዮጵያ መኖር ነው የምፈልገው፣ እሷ አሜሪካ ለመሄድ ፕሮሰስ እያደረገች ከሆነ አይሆንም ማለት ነው። አስቸጋሪ ነው። በጣም የሚያራርቅ ነገር ነው ማለት ነው ያላችሁ ሶ ልክ እንደዚህ አይነት የሚያለያዩ ህልሞች፣ በቃ አንተ ጭራሽ የማትወደው ነገር የእሷ ፌቨራይት የሆነ በቃ ተረዳችሁኝ። እንደዚህ የሚያራርቁ ነገሮች ካላችሁ፣ እየተራራቃችሁ ነው የምትሄዱት። ወደ አንድ አትመጡም። ና ሼርድ ቫሊዩ ያለመኖር ነገሮችን ካያችሁ ወደኋላ ማለት አለባችሁ። በተቻለ መጠን ይሄ ሰውን ስትቀርቡ ኮኔክሽን ስትፈጥሩ መተዋወቅ እያለ ነው አለ የሚሄደው። እንደዚህ ነገሮችን ስታደርጉ አብሮ የሚሄድ ነገር አለን ወይ የሚሊዮን መጠናናት መተዋወቅ በጣም አስፈላጊ ነው፣ ግጣማችሁን ለማግኘት ማለት ነው። አለበለዚያ ግጣማችሁ የማይሆን ሰው ጋር ጊዜያችሁን ታባክናላችሁ። በጊዜ ሂደት መለያየታችሁ ወይም ደግሞ ፌል ማድረጉ የማይቀር ነገር ነው ማለት ነው ግንኙነቱ ግጣም መሆን በጣም አሪፍ ነገር ነው። ሼርድ የሆኑ ቫሊዎች አሉን ወይ እኔ እና እሷ እኮ አብረን ብንሆን የሚያስኬዱ ነገሮች አሉን ወይ የሚለውን ነገር ማየት በጣም ትችላላችሁ፣ በመቀራረብ በማወቅ ማለት ነው። ሰው እነዚህ ነገሮች በማድረግ የምትመረጡ ወንዶች መሆን ትችላላችሁ። ተራውንድ ግን ፕሊስ ፕሊስ አትሆኑ። የተራውንድ ካራክተርን ትታችሁ የተፈላጊ የምርጥ ወንድ ካራክተርን ተላበሱ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? አምስት ነገሮች ነገርኳችሁ። ኮመንት ላይ ሀሳብ አስተያየታችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ተስፋውና ፊና እናመሰግናለን፣ ብላችሁ ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮ ላይክ አድርጉት። በነገራችን ላይ ሁሌ ማለት ነው ላይክ አድርጉ እምላችሁ፣ ዩቲዩብ አልጎሪዝም ቪዲዮ ላይክ በተደረገ ቁጥር ለሌሎች ለብዙ ሰዎች እንዲዳረስ ስለሚያደርገው ነው። የኔም ቪዲዮ ሁሌ ስታዩ ላይክ አድርጋችሁ ጀምሩት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ እስካሁን ይህን ቆንጆ የሆነ ቤተሰብ ሰብስክራይብ አድርጋችሁ ካልተቀላቀላችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሆኖ አመሰግናለሁ። ሁላችንም ውድ አደርጋቸዋለሁ። ቻው።